ሀያ ሰላሳዎች ሀያ ሰላሳ ፕሮግራማችን እንደዚህ ድምቅ ብሎ ተጀምሯል ተጀምሯል። እንዴት ነው አለሁልህ ሳምንቱ አሪፍ ነበር። በጣም ቆንጆ ነበረ። ጥሩ የስራ ሳምንት አሳልፈናል። ታስታውቂያለሽ እንደዚህ አምሮብሽ የመጣሽው። አምሮብኝ አለ ሳምንት ስለነበረ ነው። እንግዲህ ተዘጋጅተናል። ቁም ነገሩን፣ መዝናኛውን ሁሉን ነገር ክሽን አድርገን አስቀምጠናል። እናንተ ቁጭ ብላችሁ ማየት ብቻ ነው የሚጠበቅባችሁ። እሱ ብቻ ነው የሚጠበቅባችሁ። አብረናችሁ ምን ቆየው እኔ ነን አክቶሌ ጌታውን አሰፋ ከመላው የሀያ ሰላሳ ፕሮግራም አዘጋጆች ጋር ነው አብረን እንቆይ። መልካም ሀያ ሰላሳን እየተከታተላችሁ ነው የምትገኙት። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። አሁን ከዛሬው እንግዳችን ጋር መጥቻለሁ። እንግዶቻችን ነው ማለት የምንችለው በነገራችን ላይ ምክንያቱም መጀመሪያ የምንጋብዘው ሰሞኑን፣ ያው ይሄ የቁመት ማሳደግ ነገር ከቅርብ ጊዜ ወዲህ መነጋገሪያ እየሆነ መጥቷል። ሰዎች ቁመታቸው እንዲያድግ ይፈልጋሉ፣ እንዴት ማድረግ እንዳለባቸው ግራ ይገባቸዋል። ይህንን ደግሞ ወደ ቢዝነስ ቀይረው እንዲህ ብታደርጉ ቁመታችሁ ያድጋል የሚሉ ሰዎች እየመጡ ነው፣ ወጣቶች አሉ። መጀመሪያ የምናናግረው እንዲህ የሚል ወጣት ነው ማለት የተለያዩ አገልግሎቶችን ይሰጣል። ቁመታቸው እንዲያድግ ሰዎች በእንቅስቃሴ በተለያዩ መንገዶች ቁመታቸው እንዲጨምር ማድረግ እችላለሁ ብሎ አገልግሎት የሚሰጥ ወጣት አለ። ይህንን ጉዳይ ደግሞ አንዳንድ ባለሙያዎች ትክክል አይደለም በእንቅስቃሴ ቁመት አያድግም እያሉ ይናገራሉ። ዛሬ ይህን ሁለቱንም ሀሳቦች ነው ዛሬ የምንሰማው። መጀመሪያ ከወጣቱ ጋር እናወራለን፣ ከዛ በኋላ ደግሞ ባለሙያ እንጠራለን። አብራችሁን ከቆያችሁ ሀሪፍ ነገር ታገኛላችሁ። በረከት በርሄ እዚህ ነው ያለው። ቤኪ ደህና ነህ? እንዴት ዋልክ? አማን ነው፣ እግዚአብሔር ይመስገን። ሰላም ነው። አለን አለን የሕዝቡን ቁመት እጨምራለሁ ብለህ ተነስተካል? አዎ። እንግዲህ ምንድን ነው? ቆይ መጀመሪያ አንተ ስንት ነው ቁመትህ ነው? እኔ በጣም ብዙ ሰው የሚጠይቀኝ ጥያቄ ነው። አክቹዋሊ ላይክ በቃ ቁመት እጨምራለሁ ስልህ ዋት ዩር ሀይት የአንተ ቁመት ስንት ነው የምትል ጥያቄ ይመጣል። እኔ ኦኬ ገስ ላድርገህ እስኪ በመሃላችን ነው እንደዚህ አይነት ዲፍረንስ ካለ በቃ ከ78 78 አረተው ኖ ኖ ኖ ቆይ ቆይ ቆይ አንተ በምትጠቀመው ሜትድ ነው ኮምፕሊትሊ የእኔ ቁመት ያደገው? እኔ በምጠቀመው ሜትድ ነው ማለት አልችልም። ምክንያቱም ጄኔቲካሊ መጀመሪያም ኢናወር ፋሚሊ ረጅም ነን። ስቲል ግን ደግሞ እኔ እዚህ መጽሐፍ ላይ የራሴ መጽሐፍ ላይ የተጠቀምኳቸውን ሶስቱን ሜትዶች ተጠቅሜ ቁመቴ ላይ ከአራት እስከ አምስት ሴንቲሜትር ያክል ቼንጅ አይጅበታለሁ። መጀመሪያ ላይ ሜትር ከሰማንያ ሰባት አካባቢ ነበርኩኝ አሁን ከዘጠና አንድ ላይ ደርሻለሁ። መቼ ነው ያወቅከው እንቅስቃሴ ቁመት ይጨምራል የሚለውን ነገር? ድሮ ላይ ልጅ እያለን ታናሽ ወንድም ነበረኝና የሁለት ዓመት ታናሽ ወንድም ነበረኝ ዩል የኛ ፋሚሊ ስንኖር የሆነ ሰዓት ላይ ሲቲ በጣም ሙቭ አድርገናል፣ ሲቲ ምናም ቀይረናል ብዙ ቦታዎች ይኖረናል። ይህ በሚሆንበት ጊዜ ኢኮኖሚካል ቼንጆች፣ ፋይናንሻል ቼንጆች ምናን ሀፕን ያደርጋሉ። ድሮ የኔና ወንድሜ ሀይት በጣም ከብዙ ዓመታት በፊት ቢ ከ8 ዓመት በፊት በጣም ብዙ ዲፍረንስ ነበር የ10 ሴንቲሜትር በላይ ዲፍረንስ ነበር። በጣም በልጠው ነበረ ከዛ ከሆነ ሰዓት በኋላ እሱም ትንሽ ኒትሪሽን ላይ ደካማ ነበር ምግብ ላይ ምናምን። ከዛ ከሆነ ሰዓት በኋላ እሱም ኒትሪሽኑን ማስተካከል ሲጀምር እኔ ደግሞ ከልጅነት የጀምሮ ኖርማሊ ኳስ መጫወት፣ መንቀሳቀስ ምናምን ወዳሉ ሰው ከእኔ ጋር ጆይን እያደረገ እኔ ማድረጋቸው ነገሮች ባደረገ ቁጥር ሀይት ዲፈረንሳችን ሚኒማይዝ ሚኒማይዝ እየሆነ እየቀረበ እየቀረበ መጣ። ዊዚን ፊው መንዝስ ማለት ነው። ያንን ባየው ጊዜ ምን አንደርስታንድ አደረግኩኝ ሰውነታችን ላይ የሚያርፉ ነገሮች የሚያርፉ ጫናዎች የሚያርፉ እንቅስቃሴዎች ነገሮች በሙሉ ታይፕ ይወስነዋል። አሁን ሁለት አይነት ፎርስ አለ፣ ቴንሽናል እና ኮምፕሬሽናል ፎርስ አለ። ቴንሽናል ማለት ሰውነትን የሚለጠጥ ፎርስ ነው። ኮምፕሬሽናል ደግሞ ሰውነትን ኮምፕረስ የሚያደርግ ፎርስ ነው። ሰውነታችን ላይ ኮምፕሬሽናል ፎርስ ሲያርፍ፣ በትክክለኛ ኢንዶክራይን ሲስተም፣ በትክክለኛ ኒትሪሽን፣ በትክክለኛ ላይፍ ስታይል ሃይታችን ላይ ሚኒንግፉል የሆነ ለውጥ ማየት እንችላለን የሚለውን የዛኔ ነበር ኖቲስ ያደረግኩት። ከዛ ምን አረግክ ተማርክ ወይንስ ሰርች ማድረግ ጀመር። አንድ ጓደኛ ነበረኝ ኖርማል ሰዎች አክሰስ ከሚያደርጉት ኢንተርኔት ትንሽ ወጣ ያለ ኢንተርኔት አክሰስ ማድረግ የሚችል ጓደኛ ነበረኝ። እሱ አግዞኝ የበፊት ከ1900 በፊት የነበሩ መጽሐፍቶችን፣ ሪሰርቾችን ቼክ ማድረግ ችዬ ነበረ። ሶ አንደርስታንድ ያደረግኩት ምንድን ነው እንደ አውሮፓውያኑ አቆጣጠር 1892 ላይ ጁሊየ ሶልፍ የሚባል የጀርመን ሰርጅን ነበረ። ቤዚካሊ በቀዶ ጥገና ነው የሚታወቀው ሰውየው ስራው ማለት ነው። ሶ 1892 ላይ ዶስ ጎስቴስ ዶር ትራንስፎርሜሽን ዶር ኖቼን የሚል የጀርመንኛ መጽሐፍ ጻፈ። በእንግሊዝኛ ሲተረጎም ዘ ላው ኦፍ ቦን ሪሞዴሊንግ የሚል መጽሐፍ ጽፎ ነበረ። ያ መጽሐፍ የሚያወራው ምንድነው? ቤዚካሊ አጥንታችን ላይ የሚያርፈው ጫና አጥንታችን ጫና ሲያርፍበት፣ አጥንታችን ያንን ጫና ተረድቶ ከብሬናችን ጋር ኮኔክሽን ፈጥሮ አጥንታችን ራሱን ማስተካከል ይችላል። ለምሳሌ በፊት 10 ኪሎ 20 ኪሎ መሸከም ከነበረ የሆነ ሰዓት ላይ 50፣ 60፣ 70 መቶ ኪሎ መሸከም ከሆነ ብሬናችንና አጥንታችን ኮኔክሽን ፈጥረው ያንን ነገር አጥንታችንን ምን ይለዋል አዲስ ጫና አዲስ ከባድ ነገር ስለመጣ ራስን ሪሞዴል አርግ በሚል መንገድ ጋይድ ያደርገዋል ይሄ 1892 ላይ ጁሊየ ሶልፌ የሰራው ነው። እንደ ሀሳብን የመጣሁ ከዛ ከ13 ዓመት በኋላ ደግሞ የኢታሊ ሳይንቲስት ነበረ አሌሳንድሮ ኮድቪላ ይባል። አሌሳንድሮ ኮድቪላ የሚባል ሳይንቲስት ምን የሚባል ሀሳብ አነሳ? አጥንታችን ላይ ቴንሳይል ስትረስ ያርፍበት፣ ቴንሳይል ማለት የመለጠጥ ስትረስ ያርፍበት ራሱ ማይክሮፍራክቸሮችን ይፈጥራል። ማይክሮፍራክቸር ማለት በአይን የማይታዩ መሰባበሮች፣ ማይክሮስኮፒክ ሌቭል ያሉ መሰባበሮች ይፈጠራሉ። እነዚ መሰባበሮች ደግሞ በጊዜ ሂደት ራሳቸውን አድሰው ጠንካራ ሆነው መርዘም ይችላሉ የሚል ሀሳብ አነሳ። ኤክስፐሪመንትም ሰራበት ሪላቲቭሊ ሰክሰስፉል ኤክስፐሪመንት ነው የሰራው፣ ግን መቶ ፐርሰንት ሀይት ኢንክሪዝ አላደረገም። ከዛ ቀጥሎ ደግሞ ድጋሚ ከ45 ዓመት በኋላ 1950 ላይ እንደ አውሮፓውያኑ አቆጣጠር ላይ የራሻ ሳይንቲስት ነበረ ጋቭሪሎ ኤሊዛሮቭ የሚባል የራሻን ሳይንቲስት ነበረ። እሱ ደግሞ ምን ኮንዳክት አደረገ ሪል ሊምብ ሊንግዝኒንግ ሊምብ ሊንግዝኒንግ ማለት ቤዚካሊ የእግራችንን ፌሙር የሚባሉ ቦኖች አሉ። ቤዚካሊ ሀይት ኢንክሪዝ ሲያደርግ ከታችኛው ሰውነታችን ነው። አሁን የኔ ክላይንቶች ቁመት የጨመሩት የኔ ደንበኞች ላይ ከኔ መጻፉን የገዙት ኦልሞስት ሰዎች 99 ፐርሰንቶቹ ከወገብ በታች ነው የጨመሩት ማለት ነው። ሶ ያ 1950 ላይ ያ ሳይንቲስት አጥንታችንን በመለጠጥ የሆነ ኦብጀክት አሁን ለምሳሌ ይሄ አንድ አጥንታችን ቢሆን በሁለቱ መሀል ግንኙነት ያው ወጥ ነገር ነው ብላችሁ አስቡ። ይሄ ወጥ ነገር ከሆነ ሁለቱ ሲጎተቱ ሲለጠጡ በመሀላቸው ክፍተት ይፈጠራል፣ መሰነጣጥቅ ይፈጠራል። ሶ ያ ክፍተት ሲፈጠር፣ ሆሎ ፓርት ሲፈጠር፣ ይሄ ክፍት ባዶ ፓርት ሲፈጠር፣ ያን ባዶ ፓርት ሰውነታችን ራሱን በራሱ አውቆ መሙላት ይችላል። ሶ በመሀል የሚከፈተው ክፍተት ሲሞላ፣ ቤዚካሊ ሀይታችን ላይ ቼንጅ ይመጣል ማለት ነው። ኦኬ በእነዚህ ጥናቶች ተመስርተ ነው ገዛ ማድረግ የጀመርከው ማለት ነው። መጽሐፍህን እያየሁት ነበረ፣ እንደነገርከኝ በሶስት ነገሮች ላይ አተኩሮ ነው የሰውን ቁመት እንዲያድጉ የሚያደርገው ላይፍ ስታይላቸው፣ የህይወት መንገዳቸው ከእንደገና አመጋገባቸው፣ ከዛ ደግሞ እንቅስቃሴ። አሁን ይህንን መጽሐፍ ስንት ነው የምትሸጠው? ፕራይሱ 392 ብር ነው። ከረንት እየተሸጠ የነበረው ይሄ ሶስተኛ ኤዲሽኑ ሶስተኛ ትሙ ነው። ይሄ መጽሐፍ ያው ዛሬ የመጣ ሲሆን ሶስት ዓመት የቆየ ነገር ነው። ሶስት ዓመት ሙሉ በጣም ብዙ ሳክሪፋይስ አድርጌ ዴቨሎፕ ያደረኩት ነገር ነው ይሄ ነገር ማለት ነው። ለስንት ሰው ሸጥክ? እንትንን እያሰላሁት ነው። አጠቃላይ እስካሁን ኦልሞስት ከ9 እስከ 10 ሰው ገዝቶታል በኢትዮጵያ። ኢን ሚሊየንስ ሚካርክ ይበታል ሰቨን ፊገር ማለት ነው ኧረ፣ ዝም በለው። ሁሉ ሰው ቁመት ፈላጊ ነው ማለት ለአንተ አሁን የገቢ ምንጭ ሆኖሃል። ሳይድ ሐስል እንደ ዋና ሥራዬ ባይሆንም ጎን ላይ እሰራዋለሁ። በትምህርትህ ጎበዝ እንደሆንክ ሰምቻለሁ። አስረኛ ክፍል ኤ ነው ነው ለምንድን ነው ወደ ቁመት የገባ ከረንት ሊሆን ው ሜዲካል አይደለም እየተማርኩ ያሉት ሜዲሲን አይደለም እየተማርኩ ያሉት ጤና ነክ ነገር አይደለም። ዲጂታል ኮምፒተር ሳይንስ ላይ ነው የሰሩ ያሉት። ይህም የሆነበት ምክንያት ሪል ፓሽን የነበረው ስተዲ ማድረግ ከጤና ነክ ነገር ጋር ከሰው ጄኔቲክስ ጋር ስለ ሰው ልጅ ፖቴንሻል ማወቅ ደስ ይለኝ ነበረ። ከድሮም ጀምሮ ከጎግል ሞጥቼ ብዙ ነገሮች ካድርግ ነበረ ሞክር ነበረ። ግን ኖርማሊያውን የዓለምን ሁኔታ ሳይሆን ዲጂታል ሲስተሙን ሳይሆን መኒ ሜክ ለማድረግና ሰክሰስፉል ለመሆን ሞር ከ ቴክኖሎጂ ጋር መገናኘት እና ደግሞ ዘ አርት ኦፍ ሴሊንግን ማወቅ ያስፈልጋል የሚለውን ነገር አንደርስታንድ ላደርግ ችያለሁ። እንግዲህ ስለ ቁመት ነው ዛሬ በደንብ የምናወራው። በዚህ ጉዳይ ላይ ባለሙያዎች የተለያዩ ምላሾችን ይሰጣሉ። አንተም የምትሰራቸው ቪዲዮዎች ላይ ልክ አይደለም የሚሉ ባለሙያዎች አሉ። አሉ ሰምተሃቸዋል? አዎ ሰምቻቸዋለሁ። አንደኛ በእንቅስቃሴ ቁመት አይጨምርም ብለው ነው የሚያምኑት። ሁለተኛ እድሜ ይገድበዋል። ከተወሰነ ጊዜ በኋላ ቁመት በተፈጥሮ ራሱ አያድግም ሲሉ እሰማለሁኝ። እነዚህ እነዚህ ነገሮች በጎግል ላይ እኔም ሳያቸው እነሱ ያሉት ነው የተጻፈው አንተ ይህንን ደግሞ ልክ አይደለም ነው የምትለው ኤግዛክሊ ለምን ጉግል ላይ ገብተህ አንድ ሰው ቁመቱን መጨመር ይችላል ስትሬች እያደረገ ብትለው መጨመር አይችልም ነው የሚል ቻት ጂፒቲ ላይ ገብተህ አንድ ሰው ስትሬች እያደረገ ቁመቱን መጨመር ይችላል ብትል አይጨምርም ነው የሚል ግን ደግሞ ኢቨን ኤግዛምፕል እራሱ ብንሰጥ እግር ኳስ ላይ 17 ዓመት የሆነው በጣም የማደንገው ተጫዋች ላሚን ያማል በአንድ አመት ውስጥ 10 ሴንቲሜትር ሀይቱ ላይ ኢንክሪዝ አድርጓል አንድ ሪያሊስቲክ የሆነ ሀይት ኢንክሪመንት ነው ግን ደግሞ አንድ የ17 ዓመት ልጅና ላሚን ያማል እኩል በአንድ ዓመት አይጨምሩም። ምክንያቱም ላሚን ያማል የሚሰራቸው ስፔሲፊክ የሆኑ ኤክሰርሳይሶች አሉ፣ የሚከተላቸው ስፔሲፊክ የሆኑ ምግቦች አሉ፣ ላይፍ ስታይሎች አሉ። እሱ ሳያስበው ሳያውቀው አንኢንቴንሽናሊ ሀይቱ ላይ በአንድ ዓመት 10 ሴንቲሜትር ኢንክሪዝ አደረገ። ገብቷል። ስለዚህ እኔ ፕራክቲካል የሆነውን ነገር ነው ማየው። ምትለው? ኤግዛክትሊ እሺ እስቲ ያንተን ሰምተናል። አሁን ደግሞ ወደ ባለሙያ ነው የምናልፈው። ዳግማዊ ምኒልክ ይባላል በሙያው ፊዚዮቴራፒስት ነው። የተለያዩ የመንግስትና የግል ድርጅቶች ላይ ሰርተዋል፣ ከዚህ ቀደም ቅዱስ ጊዮርጊስ የእግር ኳስ ቡድን ላይ፣ አሁን ደግሞ በብሔራዊ ቡድናችን አንደር ሰቨንቲን ቡድን ላይ በፊዚዮቴራፒስት ባለሙያነት እያገለገለ ነው የሚገኘው። እሱ ነው እንግዲህ አንዱ ቁመት አይጨምርም ብለው ከሚናገሩ ባለሙያዎች ውስጥ የሚመደበው ዳጊን እንቀበለው። ዳጊ እንዴት ነህ? አለን እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። ትተዋወቃላችሁ? ሶሻል ሚዲያ ላይ አረ ቪዲዮ ሰርተህ አይቻለሁ። ለእሱ መልስ በቃ ትሸወዱ ብለህ እስቲ መጀመሪያ ፊዚዮቴራፒስት ከዚህ ጉዳይ ጋር የሚያገናኘውን ነገር ትንሽ እንለየው። የአንተ ሙያ እና ስራ ምንድን ነው? እዚህ ጉዳይ ላይ ያገናኘው ሰው፣ ፊዚዮቴራፒ ማንኛውም እንቅስቃሴ ሊሚት የሚያደርገን ነገሮች የሚያክም የህክምና አንዱ ዘርፍ ነው። አጥንት እድገት ጋ ከአጥንት ጉዳቶች ጋር፣ አጥንት የተገናኙ ነገሮች ጋ፣ እንዲሁም ጡንቻ፣ ሌጋመንት፣ ነርቭ እነሱ እነሱን የሚያክም የህክምና ዘርፍ ነው። በእንቅስቃሴ ማከም ማለት ነው። ልዩነታችሁን ቅድም ጠቅሾ ነበር። እሺ፣ እና እሱም ደግሞ እስካሁን ሲናገር ነበር ሰምተሃል። የተረዳኸውን ነገርና ትክክል አይደለም ብለህ የምታስበውን ነገር ንገር። ቁመታችን የሚወሰነው ከቤተሰቦቻችን የምንወርሰው ነገር ነው፣ ጄኔቲክስ የወረስነው ነገር ነው። እሱ ትልቁም ፋክተር ነው፣ ትልቁን ፓርት የሚወስደው ነው። አልሞስት ከ80 ፐርሰንት የሚሆነው ከቤተሰብ የወረስነው ነው ቁመታችን የሚወሰነው። ዜ አናዘር ፋክተሮች ኢንቫይሮንሜንታል ፋክተር የሚባሉ ነገሮች አሉ። ይህ ማለት የተመጣጠነ ምግብ ማግኘት ወይ ደግሞ መቀንጨር ነገር ህጻናት ያልተመጣጠነ ምግብ ከበሉ የሚያገኙ ከሆነ የመቀጨር ችግር ካለባቸው እንዲሁም ሌላ ተጨማሪ በሽታዎች ከበዳሩ በሽታዎች፣ እነሱ እንደዚ አይነት ነገር የተለየ ፋክተሮች ካላጋጠማቸው በስተቀር በአብዛኛው ፐርሰንት የሚወርሰው የሚወስደው ከጄኔቲክስ ከቤተሰቦቻችን ከእናት ከአባት ሳይድ የምንወርሰው ጄኔቲክሳችን ነው ቁመት የሚወስነው። እስከ ስንት ዓመት ነው ሰው የሚያድገው? ግሮስ ፕሌት የሚባል ነገር አለ። ግሮስ ፕሌት ማለት ትላልቅ አጥንቶቻችን ላይ መሀል ላይ ክፍተት ክፍተት አላቸው፣ ህጻናቶች ማለት ነው። እያደጉ ሲመጡ የእሱ እየተሞላ ነው የሚመጣው። በአብዛኛው ከ15 እስከ 22 ባለ ውስጥ ያ ግሮስ ፕሌት ይዘጋል። ከሰው ይለያያል፣ ከ15 ዓመት እስከ 22 ድረስ ሊደርስ ይችላል። ግሮስ ፕሌት ይዘጋል። ግሮስ ፕሌት ተዘጋ ማለት ቁመት አይጨምሩም ማለት ነው። በረከት ደግሞ እድሜ ከሀያ አምስት ዓመት በላይ የሆነ ሰው ስቲል ቁመቱን መጨመር ይችላል። ግን ደግሞ እሱን ነው የምነግርህ፣ ቁመት መጨመርና ቁመት ጌን ማድረግ ይለያያል። ማለትም ጌንና ሉዝ የሚባል ነገር አለ። ቁመት መጨመር ሲባል አጥንቴ አድጎ ቁመቴ ሊጨምር ይችላል፣ የግሪ አጥንት ረዝሞ ቁመቴ ሊጨምር ይችላል። እሱ ቁመት ኢንክሪዝ አደረኩ ሲባል፣ ሁለተኛው ደግሞ ከሀያ አምስት ዓመት በላይ የሆነ ሰው ቁመቱ እንዴት ነው የሚያገኘው ካልከኝ፣ ደግሞ ስፓይናል ኮርዳችን ይሄ ቨርተብራል ኮልመናችን ሰላሳ ሶስቱ አጥንቶች ማለት ነው ቤዚካሊ ዲቱ አወር ናራል አናኖራችን እንቅስቃሴያችን ላይ አኖራችን የተነሳ በምንበላቸው ምግቦች ኮንጀክሽን ምንም ሲፈጠር ናቹራሊ ኮምፕረስድ ነው ግን የኔ ኤክሰርሳይሶችን ተጠቅመው የእድሜያቸው ከ25 ዓመት በላይ የሆኑ ሰዎች ትንንሽ ሴንቲሜትሮች ማክሲሙም እስከ አምስት ሴንቲሜትር አካባቢ ድረስ መጨመር የቻሉ ሰዎች አሉ እኮ አሁን እኮ ምለውም እሱን ነው ከ25 ዓመት በላይ ቢሆንም ሰው እድሜው ይጨምራል ነው ምትለዋል ቁመቱ ይጨምራል ቁመቱ ይጨምራል ግን እንደ ትንንሾቹ ትልቅ ቁመት አይጨምርም አከርካሪ አጥንትንም ወገብ ምናምን ስለምናክብ ስለ አከርካሪ ጥሩ መረጃ ላይ ምንድነው ቤክ ያልተረዳው ነገር ዲኮምፕሬሽን ብሏል። በእያንዳንዱ አከርካሪ አጥንታችን ዲስክ አለ። ዲስክ ደግሞ ፍሉድም ሰብስታንት አለው። ፖስቸራችን ካስተካከልን ፖስቸራችንን ማለት ቀጥ ማለት ከቻልን ሰው አንዳንድ ጊዜ ፖስቸራር ኪንፎሲስ አሁን ልተረዳው ፖስቸራር ኪንፎሲስ የሚባል ነገር አለ፣ በተለምዶ ጎበጥ የምንለው ነገር አለ። ይሄ ከአከርካሪ አጥንታችን ሳይሆን በልምድ የመጣው ጎበጥ ማለት ነው። አንድ ሰውን በኤክሰርሳይዝ መስራት ባክ ጀርባዎችን ማጠንከር ምናምን ስናሰራው፣ ዮጋ ስትሬቺንግ ኤክሰርሳይዞችን ስናሰራው ምንድን ነው የሚሆነው ፖስቸሩ አዌር ይሆናለሁ ቀጥ ይላል ማለት ነው። አዌር እንዲሆን ቀጥ እንዲለው ፍሉድ ነው ዲስካል አለም ፍሉድም የሆነ ሰብስታንስ አለውና ደረቅ ብቻ አይደለም። ሰው ጠዋት ጠዋት እንደውም ሰዎች ጠዋት ጠዋት አንድ ሴንቲሜትር ወይ ለ ሴንቲሜትር ይጨምራሉ ከኖር ባሉ ይጨምራሉ። ጠዋት ጠዋት ሲነሱ ከዛ በኋላ እያጠሩ ይጨምራሉ ማለት ምንድነው ፍሉድ ሰብሰንት አለው ነው ይሄ ቁመት መጨመር ጋ ምናምን ሳይሆን ከአከርካሪ አጥንታችን መሀል ላይ ያለው ዲስክ ነው እንጂ ቁመት መጨመር ጋር አይደለም። ፍሉድ ስላለው እሱ በዛ ይላል። ያ ያ አሁን በዛ ሲቀንስ ይቀንሳሉ። ያ ፊዚካል አክቲቪቲ ለአጠቃላይ ጤንነታችን መስራታችን ግሮዝ ሆርሞናችን እንዲጨምር ያደርጋል። ግን ከቁመት ጋ ምንም የሚያገናኝ የተሰራ ጥናት የለም። ይህንን ፊዚካል አክቲቪቲ እንደዚህ አይነት ኤክሰርሳይሶችን ዮጋ፣ ስትሬች ካት፣ ኤንድ ካሜል፣ ኮብራ ስትሬች ምናምን እነሱ ስትሬ ስትረችግ ማድረጉ ማድረጉን ዲኮምፕሬሽን ስላደረጉ ቁመት ይጨምራል የሚል ጥናት ላይ የተደረገ ነገር የለም። ቅድም እንዳልነው ግን በአጠቃላይ ግን ፊዚካል አክቲቪቲ መስራት ግን በአጠቃላይ ጤንነታችን ይጠቅማል። አሁን ከዚህ በፊትም ከአንተ ጋር ስናወራ ቁመታችን በአብዛኛው የሚወሰነው በዲኤንኤ ነው፣ በዘር ነው ብላችሁኛል ነገር ግን በቁመታችን መጨመር በሚቻልበት እድሜ ውስጥ ያንን እንቅስቃሴ ብናደርግ የዘሩ የመጨረሻው ቁመታችን ላይ እንድንደርስ ይረዳናል። እንቅስቃሴው ኢንቫይሮመንታል ፋክተር ማለት የተመጣጠኑ ምግቦችን ፊዚካሊ አክቲቭ መስራታችን ፒኩን እንድንደርስ የወረስነውን ነገር ፒኩን እንድንደርስ ይረዳናል፣ እንድንጨምር ያደርገናል። አዎ ፒኩ ላይ እንድንደርስ ኦልሬዲ ከፋሚሊ ዴንያችን የወረስነውን ነገር አለ እና ሶ ኤክሰርሳይሱን ባንሰራው ቁመታችን ፒኩ ላይ መድረስ አይችልም ኤክሰርሳይሱን ባንሰራው ቁመታችን ፒኩ ላይ መድረስ አይችልም። በጄኔቲክስ ብቻ አይደል ደም ኤክሰርሳይስ። ለምሳሌ 80 ፐርሰንት ጄኔቲክስ ቁመታችን፣ 20 ፐርሰንት ኤንቫይሮንመንት ነው። ሶ ኤንቫይሮንመንታችን ፑር ከሆነ አመጋገባችን ፑር ከሆነ ኤክሰርሳይስ ማንሰራ ከሆነ ስትሬች ኳስ ማነጫ ከሆነ ኤክሰርሳይስ ማንሰራ ከሆነ ቁመታችን ሊሚቱ ላይ መድረስ አይችልም ያው ስታንት መቀንጨር ችግር አሁን ፒኩ ላይ እንዳይደርሱ ያደርጋል። ኖ ከስታንቲንግ ውጭ አመጋገብና ኤክሰርሳይሶችን በአንሰራ ፒኩ ላይ መድረስ ይችላል ወይስ አይችልም? ያው መድረስ እንችላለን፣ ግን በጣም ከምንድን ነው ማመቻቸት ነው። ሜሲን ልንትልንለን እንችላለን። ሜሲ በግሮዝ ሆርሞን ችግር ነበረበት፣ ዲፊሴንት ነበረበት ተጨማሪ የግሮዝ ሆርሞን ትሪትመንቶችን እየወሰደ ነው ቁመቱን የጨመረው ሜሲ። ከአስር ሺህ አንድ ሰው የሚያጋጥመው ችግር ነበረበት፣ አጭሮ ሆኖ ይቀር ነበረ። እንደዛ ሬር ኬዞች አሉ። አሁን ሜሲን ተጨማሪ ሕክምና ስለተደረገለት ነው አሁን ያለው ፐርፎርማንስ ላይ ቁመት ላይ የጨመረው ማለት ነው። እሱም በእድሜ ውስጥ ስለነበረ በቁመት ይጨምርበት ነው እንጂ አሁን የመሲን የሚወስድበትን ሕክምና ስለወሰደ ሌላ ሰው ይጨምራል ማለት እሱ አሁን የሚጠበቅበትን እንዲደርስ ነው ይሄ ነገር የረዳው ማለት ነው። አሁን አንድ ያየሁት ነገር ምንድን ነው፣ ፒክ መድረስ ማለት አንድ ሰው በዘሩ ወይም በዲኤንኤው የሚመጣ ቁመት ላይ ይደርሳል የሚለው ላይ ተስማምታችኋል። ከዛ ፒኩ ላይ እንዲደርስ ያደርገዋል እንቅስቃሴ ሆን ያልከኝ እዚህ መጽሐፍ ለሎ ላይ ነው ስለሰራ ዲፕሊን ነው ነገሮችን የሚያዩ የስር ነው ከሆነ ትንሽ ትሪክ ያደርጋል ሰዎችን። ስለዚህ ማብራራት ባለበት ነገር ላይ ማብራራት አለበት። አሁን አንተ ሃሳብህ እኮ ገብቶናል። እንቅስቃሴ ማድረግ አለበት፣ የቤኪን እንቅስቃሴ ላይሆን ይችላል። አንተ የጻፍከው መጽሐፍ ግዴታ አይደለም ሰው ማንበብ ያለበት። ግን የትኛውንም አይነት ጤናማ የሆነ በሳይንስ የሚደገፉ የላይፍ ስታይል የአመጋገብ እንቅስቃሴዎች የሚያደርግ ከሆነ ፒኩ ላይ ይደርሳል፣ ነው አይደለ? ትክክል። አንድ ሰው በዘሩ ከተሰጠው በላይ ቁመት ፒኩን አልፎ መጨመር ይችላል። ፕላስ ደግሞ ፕሩፎችም አሉ። ኤግዛክትሊ ፕሩፍ ያደረግኳቸውም በራሴ አሉ። ለምሳሌ ማይክል ጆርዳን ታዋቂው ባስኬትቦል ተጫዋች ከቤተሰቦቹ ከ10 ሴንቲሜትር በላይ ይበልጣል፣ ከእናቱም ከአባቱም። ጄኔቲክስ ኢምፓክት ቢኖረው ሙሉ በሙሉ ኢምፓክት ቢኖረው ጆርዳን እንደእናትና እንደ አባቱ አጭር ይሆን ነበረ። ማቀፋላ እናትና አባት ብቻ ሳይሆን ወደ ላይም ይሄዳል። ከነሱም የወረስነው ነው። እናትና አባት አጭሮ ነው ረጅም የሆኑ ልጆች አሉ። ከኋላም እንወርሳለን፣ ከአያትም ከሌላም ከአክስትም ከአጎትም እኮ ሊመጣ ይችላል። አሁን ለምሳሌ ሰባት ቤተሰብ ወይ አምስት ስድስት ቤተሰብ ትራክ ብናደረግ ማይክል ጆርዳን ኢዝ ዘ ቶለስት ኢን ሂዝ ፋሚሊ ግሩፕ ማለት ነው ምክንያቱም ኒውትሪሽኑን ኤክሰርሳይሱን ስላስተካከለ ፒኩንም አለፈ እያልኩ ነው ያለሁት። ስለዚህ በተፈጥሮ ከተሰጠን ቁመት በላይ እራሱ መጨመር እንችላለን መጨመር እንችላለን። ኤግዛክትሊ ታስ ማይ ፖይንት ዳጊ፣ ለዚህ መልስ መስጠት አለብን። እኔ ምንም ላለው ምንድን ነው፣ በአጠቃላይ ማለት የምፈልገው ሪሰርችና ሰርችን እንለይ። ሰርች ማድረግና ሪሰርች ራሱን የተቻለ ነገር ነው። አይ ቲንክ ሪሰርች ሜቶዶሎጂ ቢማርጊ ቢሌ ከተማርክ ሞር ብታቅጥሩ ነው ሞር ሪሰርች ስናቅ የምንናገራቸውን ነገር እንቆጠባለን። ሞር እያወቅን ስንመጣ የምንናገረውን ነገር እንቆጠባለን። ማስረጃ ኤቪደንሶችና ሪሰርቾችን ማየት አለብን። አንድ ነገር ይሄ ነገር ይጠቅማል አይጠቅም የሚባለው አሁን ሶሻል ሚዲያ ክፉ እንትኑ መጥፎ ሳይዱ ሎድ ኦፍ ኢንፎርሜሽን የፈለገውን ማንም ሰው የተሰማውን ነገር መናገር ይችላል። ይህንን ነገር ይሄ ነገር ይጠቅማቸዋል ምንድን ነው ኤቪደንስ በራሱ አዎ የለውም፣ ግን ይጠቅማል ብቻ ማለት ከዛ በኋላ እንትናን ጠቅመው ያውቃል እኔም እንትናን ጠቅመው ያውቃል እንደዛ አይነት በእልህ ምናምን ሳይሆን ይሄ ይጠቅማል ካልን ጥናቶች መሰራት ለምን ይጠቅማል ኤክስፒሪየንስ ኤክስፒሪየንስ የሚባለው በሪሰርች ሜቶድ ሄራርኪ ታች ያለው ነው። እኔ ቤዝዶን ማይክ ኤክስፒሪየንስ እንደዚህ ነው ብዬ የምናገር ከሆነ ታች ያለው ነው። ሶ ጥናት እያደገ ይሄዳል። ኢቭን ጥናቶች ራሱ አንዳንድ የሚቃወሙ ጥናቶች ሊኖሩ ይችላል። አንዳንድ ጥናት አለ። ጥናት ራሱ እርስ በርስ የተለያየ ሀሳብ። ያንን የምናደርገው ኳሊቲውን እናያለን። የጥናቱን ኳሊቲውን፣ አሰራሩን፣ ብዛቱን እናያለን። ከፍ ያሉት ሜታ አናሊሲስ የሚባሉ ጥናቶች አሉ ወይ ራንድመዝ ኮንትሮል የሚባሉ አለው እነሱን ፕሪፈር እናደርጋለን። አንድ ሀሳብ በኔ ሙያ ላይ በየትኛው ሙያ ላይ አሁን ጤና ላይ የሚቃረኑ ሀሳቦች ይኖራሉ። የምናወዳደርበት መንገድ ግን እንዳልኩ ፒራሚድ አለ፣ በሱ ተከትለን ነው ኤክስፔሪንስ ቤዝዶን ማይ ኤክስፔሪንስ ብዬ ግን እኔ አሁን ማውራትና ለሌላው ሰው አድቫይዝ ማድረግ በጀነራል ፖፕሌሽን አንችልም። በጥናት ቤዝዶን ይሄ ጥናት የተሰራው ምንትን ጥናት ተመስርቼ በዚህ መንገድ ነው የተሰራው ሰው እንደዛ ማለት አለብን። አሁን ቤኪ ሚሰራል ብሎ ካለ በፐርሶናል አድቫይዝ ማደርገው ማመን ይችላል። የመጀመሪያው ነገር ያው ለውጥ ለማምጣት መጠየቅ እና ማመን ነው አይደለ? ኤቪደንሶችን ወይ ሪሰርች ሜቶዶችን ተጠቅመ ይህንን ነገር ፕሩቭ ለማድረግ መሞከር መቻል አለበት። ሁሉም ሰው ተቀባይነት ኢትዮጵያውን ይችላል ካልክ ሌሎችም ሀገሮች ያንተ ሜትድ መስራት አለበት። እንዲሰራ ደግሞ ሪሰርች መስራት አለበት። ሪሰርች መስራት አለበት። ከትንሽ ሪሰርቾች ትጀምራለ። ሪኮመንዴሽን እና ምናምን ሳይሆን ሪሰርች ብትሰራ የበረከትን መጻፍ አይቼዋለሁ። ምንም ይህን ያለ ተጨማሪ ጉዳት የሚያመጣ ነገር አይደለም። ለአጠቃላይ ጤናችን በጣም ደስ የሚል ነገር ነው። መጽሐፉ ላይ ያየሁት ቁመት ነው እንጂ የማይጨምረው። እኔ እውነቱን ለመናገር ቤኪ፣ ይቅርታ ባለሙያ ነው መስማት የምፈልገው። በግል ከጠየቀኝ በቃ ባለሙያ ያለኝን፣ ምክንያቱም በብዙ ነገር አልፈው ነው የሚመጡት ወደዚህ። ስለዚህ እነሱን ብሰማ ይቀለኛል። ነገር ግን ጥሩ ነገር ምንድን ነው ብሰራውም ደግሞ አልጎዳም ማለት ቁመቴ አይጨምርም እንጂ አልጎዳም። ስለዚህ የሚፈልግ ሰው መሞከር ይችላል፣ በራሱ ምርጫ ለቁመትም ይሁን ለጤና ይጠቅመኛል ብሎ ይሁን ጉዳት የለውም። ልዩነታችሁ ውጤቱ ላይ ነው እንጂ ነገርዬው መሰራቱ ላይ ችግር ነው እያለ አይደለም። እንደ ባለሙያ ሰፖርት ያደርገዋል

ጉልበቴን ቀጥ አድርገውእንደዚህ ቀጥ እንዳለ ጉልበት እንደዚህ መንካት ማለት እኮ ለማሳሰብም ብዙ ጊዜ እናደርገዋለን እዚህ ጋ ይሰማኛል እዚህ ጋ ምናምን ዋን ኦፍ ከብዙዎቹ አንዱ ነው ይሄ እኮ ስፖርትም ስንሰራ የምናደርገው ስፖርትም ስንሰራ የምናደርገው ግን በጣም ደስ ብሎኛል ይሄንን ውይይት በጣም እንፈልገዋለን አንደኛ ጉዳዩን መጠቀም የሚፈልጉ ቁመት የሚያስጨንቃቸው ሰዎች መረጃ ያገኛሉ ሁለት ሁለተኛ ነገር ደግሞ እንደ ወጣት አንተን በጣም ማበረታታት እንፈልጋለን። እየሞከርክ ነው፣ እየሰራህ ነው፣ አዲስ ነገር ለማድረግ ነው እየጣርክ ያለው። ስለዚህ ያንን የሚሞክር ወጣት በጣም እኛ እናበረታታለን። የሞከረ ሁሉ ልክ ነው ማለት አይደለም፣ የሞከረ ሁሉ ተሳስቷል ማለት አይደለም። ለዛ ነው አንተን የጋበዝንህ። እዚህ እየሰራ ያለው ስራ፣ እየሞከርከው ያለው ነገር በባለሙያ እንዴት ነው የሚታየው? የአንተ መጣር ግን ጥሩ ነው የሚለውን መናገር ስለፈለግን በጣም ነው ምናመሰግነው፣ እግዜር ያክብርልን እዚህ ስለመጣችሁ። ሀያ ሰላሳን እየተከታተላችሁ ነው ያላችሁት። ዛሬ ስለ ቁመት አነሳን፣ አነጋጋሪ ሆኗል። ብዙዎች ቁመት እንጨምራለን ይላሉ፣ ባለሙያዎች ደግሞ በጎን በኩል ቁመታችሁ አይጨምርም፣ ጠንካራ ትሆናላችሁ፣ ጤናማ ትሆናላችሁ እንጂ ቁመታችሁን ለመጨመር በዚህ የሚሆን ነገር አይደለም ይላሉ። እና ይህን ሁለቱን ሀሳብ እዚህ ጠርተን ዛሬ ለወጣቶች እንደዚሁም ይህን ጉዳይ ለሚጠቀሙ ሰዎች መረጃ ለመስጠት ሞክረናል። እናንተም ሰምታችኋል። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ፕሮግራማችን ይቀጥላል፣ አብረን ቆይ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ